ኮንታ ሜዳማ ተራራማና ሸለቆ በሆነ መልክዓ ምድር ያማረ መገኛ ነው። ቀደም ባለው የባህላዊ አስተዳደር ስርዓት የሁሉም የበላይ ካዎ ወይም ንጉስ የነበራቸው ሲሆን ይህ ንጉስ ከማላጎሳም ይመረጥ ነበር። ኮንቲኛ የብሔረሰቡ የአፍ መፍቻ ቋንቋ ነው። ኮንታ የጨበራ ጩርጩራ ጥቅጥቅ ያለ ደንን ጨምሮ በርካታ ተፈጥሯዊ መስህብ ባለቤት ስትሆን ሁሌም እንድትጎበኝ የሚያደርጋት በተለይ ከደማቁ የኮንታ ባህል አንዱ ህንገጫ ሲሆን ይህ በዓል የኮንታዎች የዘመን መለወጫ ነው። የህንገጫ በዓል ከጳጉሜ አግሜ ጀምሮ እስከ መስከረም 16 ድረስ የሚከበር ሲሆን በዚህ በዓል የተጣላ የሚታረቅበት፣ ከሩቅ ያለ በናፍቆት የሚገናኝበት፣ ዘመን ከዘመን የሚለዋወጥበት በዓል ነው። ይጫ የሚለውን ወደዛ አስፍተህ አሳምር። እንግዲህ ወጣቶች ይጫወታሉ፣ አዛውንቶች ይመጣሉ። አሳምር፣ አጽዳ፣ አስውብ ለአዲሱ ዓመት። በተመሳሳይ መልኩ ጊጫ የሚለውን ስትወስ ለበዓሉ የሚሆኑ ምግቦች ማፋቅ እኛ ጊጫ ነው የሚባለው ውጭ እናሳምራለን። እህሉን ደግሞ ፍቀድ ነው የምናዘጋጀው። ሂንጊጫ ሲባል ሂንንጊጫ ሲባል ቤቱን አስፍተሽ አሳምረሽ አስውበሽ ከቤት አልፈሽ ደጅሽን ጭምር በዓሉ ደጅ ላይ ነው እየተጨፈረ ምን እያለ እነዚህ እያውዬ አንዶሊ በሎ የሚጨፍሩ ልጆች መጥተው ውጪ ላይ ስለሚሆን ለዛ በጣም አምሮ ደምቆ ያንን በዓል ስለሚከበር ከዛ አንጻር ነው ማጌጥ ማስዋብ ከሚለው ጋር የመጣ ነው። አባወራውም ያቺን ትርኳሽ ጽፋ ነው በእኛ የሚባለው ያቺን ትርኳሽ ይዝና ባሮጌው አመት ቤቴ ውስጥ ያለ እርኩስ መንፈስ ከከብቶች ግት ውስጥ ከጉሮኖ ውስጥ ከጋጣ ውስጥ ከመኝታይ ላይ ከምሶሶ ላይ ከወጋግራ ላይ ውጣ ብሎ እንጨቱን አርቆ የወረቡርና ላይይ በጣም አርቆ ያንን ካለ በኋላ ቤት ውስጥ ይዞ ጽፋውን ይዞርና በእለቱ ወደ አዲሱ ዓመት የምትሸጋገሪበት ቀን ላይ እሷን ይጥላል። ያን ቀን በቃ ያለሽ የሌለሽን አዘጋጅተሽ አግበሽ ማደር ግድ ነው ማለት ነው። ህንገጫ በዓል ሲደርስ ሁሉም ጊዜ ይጨፈራል ዙሮ ሕፃናትም አዋቂም እንደኛ አይነት ያሉም እናቶችን በየቤታቸው ምግብ መጠጥ አዘጋጅተው በልተው ጠጥቶ ተሰባስበው ጎረቤት እዛው ቤት ውስጥ ይጫወታሉ። እነዚህ ግን ህጻናት ተመሳሳይ ልብስ አንዱ ያንዱን አይቶ እናታቸውን ቤተሰቦቻቸውን የእሷን አይነት ግዢ ብሎ ነው የሚያስገዙት። አስገዝተው እንግዲህ አንድ ላይ ለብሶ ደምቆ ለማውጣት በዓሉን ልብሱን አስገዝተው አንድ ላይ በየቤቱ እየዞሩ እየጨፈሩ፣ አንድ ወለ ቦሌ እያሉ እየጨፈሩ የሚሰጠው ብር አለ። እሱን እየሰበሰቡ ከዛ ደግሞ ምግብም ይሰጣቸዋል፣ መጠጥም እየሰጣቸዋል እየጠጡ እሱን ይጨፍራሉ። የህንገጫ በዓል ሲደርስ ህይዋ ብለን ነው የምንቀበለው። እኔም ህይዋ ብዬ ተቀብዬሻለው። እንግዲህ አበባ ይዘን ነው የምንቀበለው። ህይዋ እያልን ስንቀበል የሚመጣው ሰውም ደግሞ በተመሳሳይ መልኩ ህይዋ እያለ ነው መልስ የሚሰጠው። የኮንታዎች ዘመን መለወጫ በዓል ነው። እንኳን አብሮ አደረሰን። ህይዋ በዓል ይባላል። ይሄ እንግዲህ ዘመን መለወጫ ህንገጫ በዓል ሲደርስ በኮንታ ብሔረሰብ ዘንድ ወንድ በኔ እድሜ ያሉት ወንዶች ያበስሎ ያበስሎ ባላይ ባና ላይት ያና ወሰሎ ይሄን ጫወታ ይጫወታሉ። ይሄን ጫወታ ወሃ ወሰሎ ማለት የሆነ ቤት ለመጫወት እየመጡ ነው። ሰዎች አላችሁ የላችሁም? እየመጣን ነው። ድንገት ሰዎች ቡና ሊጠጡ ሊሄዱ ይችላሉ። ጎረቤት፣ ያንን ድምጽ የሰማ ሰው እኔ ቤት ጋር ደርሷሉ በማለት ወደዛ ቤት ይመጣሉ። ድንገት ቤታቸው ውስጥም እየበሉ እየጠጡ በዓልን ያከበሩ ከሆኑ ቤት ውስጥ እነዚህ የበዓል ጨፋሪዎች መቷሉ ብሎ ውጭ ወጥቶ ያ ያሉ፣ ከዛም በኋላ ጭፈራቸውን ይጨፍራሉ። ይሄኛው ምንድን ነው? እየመጣን ነው ይወቁልን አይነት ነው። ሀለንግ ለንገሸው ሀለንግ ጳጉሜ የምንላት ወር በእኛ ሙጬ ነው የምትባለው። ሙጬ የተባለበት ዋናው ምክንያት በዛን ወቅት ዘር የሚዘራ ከሆነ አይበቅልም ከአንገቱ ተቀንጥሶ ስለሚወድቅ ሙጬ እንደ መቆረጥ እንደማለት ነው። ስለዚህ ከዛች ከጳጉሜ የመጨረሻ ቀን አምስት ወይ ስድስት ከሚውልበት ጊዜ ጀምሮ እስከ መስቀል ማለትም እስከ መስከረም 15 ነው። 16 ላይ መስቀል ባህል ነው። እኛ 1882 አጼ ምኒልክ ኢትዮጵያን ሲያዋህዱ ነው መስቀልን ያየነው እንጂ ከዛ በፊት በባህላችን ብሔረሰቡ የሚያከብረው የዘመን መለወጫ ህንገጫ ባህል ነው። 13ኛ ወራችን ሙጬ በመባል ነው በኮንትኛ የምትታወቀው። በነዛ ወራት ውስጥ በነዛ ቀናት አምስት ውስጥ በቃ በልተሽ ጠግበሽ ለአዲሱ ዓመት መሻገር አለብሽ ነው። በጣም ዝግጅት ተደርጎ ሰው በልቶ ጠግቦ ነው ያንን በዓል ያንን አምስቱን ቀናት የሚያሳልፈው እና በጣም ልዩ ዝግጅት ነው የሚደረገው። ጠዋት ላይ በየቤቱ እየጨፈርን አንድ ሊቦሌ እያልን እሱን እንጨፍራለን ያንን ጨፍረን በየቤቱ እ እስከ መስቀል ድረስ ነው መስቀል ዋዜማ ድረስ ያንን እናረጋለን። ከዛ በኋላ ያው አለቃችን ገንዘብ ሰብስባ መጨረሻ ላይ ተከፋፍለን እንደዛ አይነት ነገር፣ ሳምንቱን ሙሉ እንደዛ ይሆናል። በታሪክ እንግዲህ እንደተጻፈው የመጀመሪያው ንጉሥ ብለው የሚጠሩት ካቲ ኤማዶ የሚባሉ በ12ኛው መቶ ክፍለ ዘመን የነበሩ ንጉሥ ከዛን ጊዜ ጀምሮ እስካለንበት ጊዜ ድረስ ሲከበር የነበረ ትልቅ በዓል ነው። ውስጡ ያሉ እሴቶች፣ ማህበራዊ መስተጋብሮች፣ ውስጡ ያሉት ኢኮኖሚያዊ፣ ፖለቲካዊ በርካታ ነገሮች ውስጡ አሉ። ለዚህ የሰው ልጅ በየትኛውም አጋጣሚ ሊበላ ሊጠጣ ይችላል፣ ነገር ግን የፍትህ ስርዓት ባልነበረበት ሰዓት የፍትህን ስርዓት ያየነው በሂንግጫ ነው። የእርቅን ስርዓት ያየነው በሂንግጫ ነው። ሂንግጫ ማለት በራሱ ሰላም፣ ፍቅር፣ አንድነት፣ መተባበር የሚል ትርጉም እንዳለው ከአባቶቻችን የወረስነው ነው። በዓሉ ከመጀመሩ በፊት ሶስት ዳኞች ወይም ሶስት ቆሞች ይባላሉ ዶጎላ አማራና ማላ የሚባሉ የነጋሲ ከንጉስስ ጋር አብሮ የሚቀመጡ አስታርቀው የተበደለ ካለ በደሉን አስክሰው ነው ወደ አዲሱ ዓመት የምንሸጋገረው። በተጨማሪም ደግሞ ተጣልታ ይብን ከቤት የወጣች ሚስት ካለች፣ ያቺ ሚስት ታርቃ ሳትገባ ጎረቤት ምን ይላል? ሚስት ሳትታረቅ ውጭ የወጣ ልጅ ሳይመጣ የተጣላ ጎረቤት ካለ የተጣላ ጎረቤት ጋር እርቀ ሰላም ሳታወርድ እንዴት አድርገ ነው ወደ አዲሱ ዓመት የምትሸጋገረው? የሚለው ነገር እዛ ውስጥ ነው ያለው። ምናልባት ያው ለየት ያደርገዋል። እኛ አሁን አዲሱን የአስተዳደር ስርዓት አዲሱን የዳኝነት ስርዓት ከማየታችን በፊት ህንገጫ የእኛን ብሔረሰብ አስተምረዋል። የትኛውም ጥል በእለቱ መፈታት አለበት። ተጣልተው የቆዩ አንድ ዓመት ሙሉ የተዘጋጉ ሊኖሩ ይችላሉ። በእለቱ ሰላም መውረድ አለበት ተብሎ ነው የሚታሰበው እና ከቤት ወጣ አመት ስድስት ወር የቆየች እናት ሚስት እንኳን ብትኖር ያ በዓል እሷ ካልመጣች እሳት አይወጣም። እሳት እስከሚወጣ ድረስ ጺፋ የምንለው ማለት ነው። ጺፋው እስከሚወጣ ድረስ የታረቀው ማን ነው የተጣላው ሰው ቤት መግባት አለበት። ከአካባቢው ርቆ ያለው ሰው ወደ ቤቱ መግባት አለበት። ፖለቲካዊ ፋይዳ ይሄ ቅድም ያልኩሽ ስልጣን ሽግግር የሚ በንጉሳችን ውስጥ ጠንካራ መሪዎች እንዳሉ ሁሉ ቀልደኛ መሪም ነበር። ለየስፌር የሆነ ሲጎ የሚባል ንጉሥ አለን። አሸዋፊ መሪ ነው። እሱን ያወረዱት በዚህ በሂንግጫ ወቅት ነው። ታሾፍ አለ። ጎበ ያስጠበቀውን መሬት ሐጺው ያስጠበቁትን ቃይቃ ያስጠበቀውን ድንበርህን አሳልፈ ሰጥታል። ሰው ተበድሎ ጋር አንተ ሲሄድ እከሌ ከሌ የሚባል የኔን ዘር ገደለ የኔን ጎሳ እንደዚህ ያደረገ ብሎ ለአቤቱታ ሲሄዱ እሱ ዘር የለውም ወይ ሄዳ ያትገልም ነው። እንደዚህ አይነት ንጉሥ የለም በባህላችንም በንትንም ከዛ አይቶ አይቶ ይሄኛው አሿፊ መሪ ስለሆነ ይቀየርልን ብለው ለመጀመሪያ ጊዜ እንግዲህ እንግዲህ ከአሿፊ የመንግስት መሪ የተቀየረው በዚህ በህንገጫ ወቅት ስለሆነ የመንግስት የአስተዳደር ሹምሽርም የሚደረግበት ወቅት ነው። በእነዚህ በወጣቶች ዘንድ ዘመድ ይታወሳል። በዛን ቀን ዘመዶቻቸውን አስሶ ያገኛሉ። በዛን ቀን የሚያገኙትን ብር ለየት ያደርጓል። እነዚህ ደስ ብሏቸው ያላገኙትን ቤተሰብን ካገኙ በኋላ ሽልማት የተለየ ይሸልማሉ። በዛ ቀን ከአንድም ከአስር ሀያ ያላቸውን ቤተሰብ ሙሉ አስሶ ይደርሳሉ። ይሄ በጣም ለየት ያደርጓል። የማያቁትን ሰዎችን ተዋውቆ በጣም ተደስቶ የሚመጡበትን ጭምር ነው። ደስታ የሚገልጹ ማያቁትን ጭምር ነው፣ ለሚያውቁት አይደለም። ለሚያውቁት ወይም የሆነ ነገር ለማግኘት ብቻ አይደለም። የሆነ ቤት ሄዶ ደስ ደስ እያሉ ፊቶቻቸው እያበራ እየጨፈሩ አበባ ስቶ እዛ ቤት ደስታቸውን አውርሶ ይመጣሉ ማለት ነው። ደግሞ እነሱ የሚሰጡ አበባ አለች ህዮ ህዮ እያሉ እየጨፈሩ ይሰጣሉ። ያቺ አበባ ለአንድ ዓመት ሙሉ ብጫ አበባ አደይ አበባ ቤቱ እንትን ላይ ጣሪያ ላይ ትሰቀላለች። ምንድነው እነዚህ ልጆች እዚህ ቤት ተስፋን ይዞ የመጣ ነው። ያንን ተስፋ ያ ቤት ላይ ተሰቅሎ አባወራውም የዛ ቤት ሰዎች ቡና ጠቶ ሲመጡ ገበያ ሄዶ ሲመጡ በር ላይ ያዩዋታል። ያችን አበባ እስከምትደርቅ ድረስ ደርቃም በእጃቸው አይነኩም። ራሱ ተራግፋ ነው የምታልቀው። ከአካባቢው ርቆ ያለው ሰው ወደ ቤቱ መግባት አለበት፣ በስራ ምክንያት፣ በተለያየ ምክንያት። ስለዚህ ይታወቃል በብሔረሰቡ ዘንድ ከጥንትም ጀምሮ እየተከበረ የመጣ ስለሆነ በእለቱ ሌላ ቦታ ካለ ያለው ሰው ወደ አካባቢው መምጣት ግድ ነው ማለት ነው። ስለዚህ አንዱ እሱ ነው። ሁለተኛው የመደጋገፍ ባህሉ ከፍ ያለ ነው። ዘፈኑን ሰምተሽ ከሆነ ትልቅ ሰው ቤት እንሄዳለን፣ ኮርማ ተሸልመን እንመጣለን። የሌለው ሰው ቤት እንሄዳለን፣ ቀጠሮት ሲሰጠን አይለዩም። በህንገጫ ባህል ልጆች እንኳን ኢቭን ሲዘፍኑ እንደዛ ብለው ነው የሚጫወቱ። በተጨማሪም ደግሞ ያለው ሰው ያለው ሰው ስጋን በመደብም ይዞ የሚገባ ከሆነ ኦር የተለያዩ ነገሮች የሚያደርግ ከሆነ እዛ ቤት ውሰዱ፣ ምንም የሌላት ሴት ነች ወይ መሀል ልትሆን ትችላለች። ዘመድ የሌላት ሰው ነች ወይ ጥሯት፣ ወይ ለሷ አስቀድማችሁ ውሰዱና ተብሎ ነው በጋራ የሚያከብሩት። ያለው ለሌለው ሼር ማድረግ፣ ምክንያቱም ሙሉ አድርጎ ማክበር አለበት። በቤቱ ቀድሞ እከሌጋ ምን አለ አርዶ ይሁን የሚለው ነገር ቼክ ያደርጋል ያለው ስለዚህ እሱም በቤቱ ሙሉ ሆኖ ማደር አለበት የሚል ሐሳብ ስላለው፣ ስለዚህ አንዱ ለአንዱ ሼር የሚያደርግበት ባህልም ስለሆነ ማህበራዊ እሴቱ እጅግ በጣም ከፍ ያለ ነው። ፋይዳው ቀድሞ የወጣ ሌሊት ላይ ያከበርቴ ቤት እየቀደመ ሰው ወይፈን ይወስዳል። ሴት ከሆነች ሴቶች የሴቶች ግሩፕ ግሩፕ ደግሞ ግደር ይወስዳሉ። ለዛ ብሎ ለሊት ቁርስ ሳይበላ ይወጣል ማለት ነው። ደግሞ አንዳንድ ቤት ልክ ይሄን ለመቅደም እንደምወጣ ስለሚያውቁት ምግብ አበልቶ አጠጥቶ ይልካሉ። አንዳንድ ቤቶች ደሞ ሳንቲም ይሰጣሉ። ያንን ሳንቲም ሴቶች በኮሌታቸው አርጎ ደሞ ወንዶች በራሳቸው ክታ አድርጎ ይዘው ይመጣሉ የምፈልጉትን ነገር። ከዛም በኋላ ትምህርት ቤት ይከፈታል። ለዛ አንዳንድ ደብተርም ደፍተርም ሊሆን ይችላል ወይም የሆነ ነገር የምፈልጉ ዶሮም ልክ የፈለጉት የራሳቸው ነው። ማንም ይሄን ነፃነት ነው ማንንም ማይላቸው ማለት ነው። የተለያዩ ዝግጅቶችን ባህላዊ ምግቦችን ለማዘጋጀት ምን እንደሚያስፈልግ ስለሚያውቁ ቀድሞ ነው ዝግጅት የሚያደርጉትና ኢኮኖሚም በሚጎዳ መንገድ አይደለም። አስቀድመው ቆጠበው ቁጠባ ባህሉ ይቆጥባሉ። ቅቤ ያስቀምጣሉ። ከሚሸጡት ውስጥ ለዛ በዓል ብለው አስቀምጠው ነው የሚያልፉት። ሌላም የሰፈር ቁብ ይገባሉ። እዛው ለዛ በዓል ተብሎ በወቅቱ ለልጆች ልብስ ያስፈልጋል፣ ልብስ መልበስ አለባቸው። አዲስ አመት መለወጫም ስለሆነ ለዛ ብሎ አስቀድመው ዝግጅት፣ ጫና ኢኮኖሚ ጫና እንዳያሳድርባቸው አስቀድመው ዝግጅት ያደርጋሉ። የአባት የስራ ድርሻ አለ። አባት ማንን ያስከትላል? ወንድ ልጁን ከእሱ ጋር አብሮ ሞያውን እንዲማር ከሱ ጋር አብሮ ህንገጫ በዓል በሚከበርበት ሰዓት ምርቃቱ ምንድን ነው የሚለው ለምሳሌ የዕለቱ ዕለት ማታ አባወራ ትልቅ ሰው የሆነ ሰው ሽማግሌ፣ ትልቅ ሰው የሚባል ቤት ላይ ግብዣ ይደረጋል። ዛን ቀን ማንም ውጭ እንዲያድር አይፈቀድም። ኢቨን ውጭ ማድር ብቻ ሳይሆን ቤት ውስጥ ያለ እቃ በሙሉ ሞልቶን እንዲያድር የሚደረገው ቤት ውስጥ ያሉ ልጆችን በሙሉ ከብትም ሳይቀር እንዲበላና እንዲጠግብ ከተደረገ በኋላ አባት ሲመርቅ እንስራ ውስጥ በትልቅ እንስራ ውስጥ ጠላ ይሞላል፣ እንዲፈስ ይደረጋል። አባት ትልቅ የሆነ ሰው ይነሳና ሶስት ሆኖ ነው የሚቆሙት። ቅድም ያልኩሽ ያው ሶስት ሀያጅ ነገሮች አሉ ከሃይማኖትም ጋር ከቆሙ በኋላ ይሄ ጠላ ሞልቶ እንደፈሰሰ አገራችን ላይ ፍቅር፣ ሰላም እንደዚህ ሞልቶ ይፈሰስ፣ እንደገና ደግሞ ጥጋብ እንደዚህ በረከት ሆኖ ይፈሰስ። ጠግቦ ማደር ግድ ነው፣ በልቶ ጠግቦ ማደር። ስለዚህ በእለቱ በጣም ብዙ ዝግጅቶች እናቶች ያደርጋሉ። በተለይ ባጭራም የሚባል የባህል ልብስ፣ የባህል ምግብ ይዘጋጃል። ውስታ አይነቶች የተለያዩ የውስታ ውስታ አይነቶች አሉ። ጋሼ ውስታ፣ ውሹሸ ውስታ እየተባለ አሾ ውስታ እየተባለ እነዚህ ነገሮች በጣም ታዘጋጃል እናቶች ያዘጋጃሉ። ያ ዝግጅት ካለቀ በኋላ ማታ ላይ ጎረቤት ተጠርቶ ቤተሰብ ዘመድ አዝማድ ተሰብስቦ በደስታ በፍቅር ሁሉም ሰው በጋራ የሚያከብር የሚበላ የሚተሳሰብ ያለው ለሌለው በጋራ የሚያሳልፍበት በዓል ነውና አማና ይባላል። በቃ እርድ ታርዶ ከሁሉም የስጋ አይነት ይዘጋጅና በተለይ እነዚህ ቶሎ ቶሎ ተሯርጦ ልጆች እንዲሰሩ፣ ከዛ አባወራው ለሁሉም ያደርሳል። ከዛ በኋላ ሌላው ምግብ ከመድረሱ በፊት ቅድሚያ የምትበዩ እሱን ነውና እና ባህሉ ደስ ይልሻል። ጎደሬ ያለ ወይም ቦይና ይባላል በእኛ ቋንቋ። እሱ ይቀቀላል ተፍቆ ተብሎ ተስተካክሎ ይቀቀላል በአይ በደቁ በምናምን ተደርጎ ይስተካከላል በበዓል ጊዜ ማለት ነው ብዙ ነገር በቃ ቆጮ ምን ሁሉም ነገር ተስተካክሎ ዶሮ ኩቶኩቦ የሚባላል የኛ ባህል ምግብ ነው እሱም በዛን ሰዓት ይዘጋጃል ኩቶ ኩቦ ውስታ አለ ሲሊሶ አለ ሱልሶ አለ ብዙ አይነት የምግብ አይነቶች አሉ እነዛ ሁሉ በበዓል ጊዜ የሚዘጋጁ የምግብ አይነቶች ናቸው ሌላው ደግሞ በበዓል ጊዜ የሚጠመቁ የኛ የመጠጥ አይነቶችም አሉ እሱም ቦርዴ አለ ለምሳሌ ቦርዴ ማለት ከ ከገብስ ከበቆሎ ከማሽላ ከጤፍ አንድ ላይ ተደርጎ በብቅል ይሰራል። ለምግብነትም ለመጠጥም ይሆናል ይጠቅማል። የሚጎዳ ምግብ እንትን መጠጥ አይነት አይነት አይደለም። በእኛ ባህል በበዓል ጊዜ የሚዘጋጅ ነው። ሌላው ደግሞ የ ማለት ጋሼ ፈርሱም ይባላል ከጤፍ ብቻ የሚሰራው ማለት ነው። እሱም በበዓል ጊዜ የሚዘጋጅ ነው። ጤፍ ብቻውን ተፈሽቶ በብቅል ጋር ብቻ ነው የሚሰራው እና የእኛ የባህል መጠጥ አይነት ነው ሁሉም። ይሄ ሁሉ በበዓል ጊዜ ብቻ የሚዘጋጅ ነው። አርሶ አደሩ የእርሻ ስራውን ጨርሶ ቢያንስ የአረም ስራውን ጨርሶ ምርት ለመሰብሰብ የሚዘጋጅበት ወቅት ነው። አሁን እርሻ ስራ የለም። በእርሻ የተጎዳ ሰውነትን፣ በአረም የተጎዳ፣ በምንጣሮ የተጎዳ ሰውነትን እንዲጠግን ነው። እነኛ አሁን ከውሹሼ የሚዘጋጅ ውሹሼ አንጮቴ ይባላል። ከሱ የሚዘጋጅ ምግብ አለ፣ ከአይብ የሚዘጋጅ አለ፣ ከስጋ ክፍሎች ከተለያዩ የስጋ ክፍሎች የሚዘጋጅ ምግቦች እነኚህ፣ በባህሪያቸው ምንድናቸው? በስራ የደከመውን ሰው በእርሻ የደከመውን ሰው ሰውነቱን እንዲያጠነክር ሰውነቱን እንዲያገግም የሚያግዙ የምግብ አይነቶች ናቸው። ጠጥተን በልተን ጠግበን በቃ ፏ ብለን እንወጣለን። ከዛ የትም ቤት በቃ እንደዚህ ነው። ልባቡ ቶ ጠግቦ ማደር ግድ ነው፣ በልቶ ጠግቦ ማደር። ስለዚህ በእለቱ በጣም ብዙ ዝግጅቶች እናቶች ያደርጋሉ። በተለይ ባጭራ የሚባል የባህል ልብስ የባህል ምግብ ይዘጋጃል። ውስታ አይነቶች የተለያዩ የውስታ ውስታ አይነቶች አሉ። ጋሼ ውስታ፣ ሹሼ ውስታ እየተባለ አሾ ውስታ እየተባለ እነዚህ ነገሮች በጣም ታዘጋጃሉ፣ እናቶች ያዘጋጃሉ። ያ ዝግጅት ካለቀ በኋላ ማታ ላይ ጎረቤት ተጠርቶ ቤተሰብ ዘመድ አዝማድ ተሰብስቦ በፍቅር ሁሉም ሰው በጋራ የሚያከብር የሚበላ የሚተሳሰብ ያለው ለሌለው በጋራ የሚያሳልፍበት በዓል ነውና በህንገጫ በዓል ልጃገረዶችና ወንዶች ልጆች እየተዟዟሩ አንዶ ሌቦሉ እያሉ ይጨፍራሉ በኮንታ ዘመን መለወጫ። እንዲሁም ያገባች ሴት ደግሞ ባሏ እንዴት እንደያዛትና እንዳማረባት ለማሳየት ከመሰል ጓደኞቿ ጋር በመሆን ባማረ የባህላዊ አለባበስ አጊጣ ጃንጥላ በመያዝ በአደባባይና ሰዎች ባሉበት ለመታየት ይዟዟራሉ። እንግዲህ ሙሽሪት ቅድም እንዳልኩ ሙሽሪት አግብታ ባሏ ቤት ቆይታ ፏ ብላ እሷ ስትወጣ እኛ እንግዲህ ጓደኞቹ ነን። ከዛም በፊት ሳታገባም በፊት ጓደኞቿ ስለሆንን አብረን አብረን እንውጣ ብላ እሷ ለኛ ነግራን ተዘጋጅተን ከሷ ጋር የሷን ደስታ ለመካፈል አብረን ነው የምንወጣው። የቀረበውን ገበታ ያው እንግዲህ ገበታም ራሱ ራሱን የቻለ ትርጉም አለው። አዋቂዎች ለብቻ፣ እናቶች ለብቻ ህጻናት ለብቻ ወጣቶች ለብቻ ገበታ ተዘጋጅተውላቸው በልተው ጠጥተው መጨረሻ ላይ ደግሞ ሲወጡ እነኛም በተመሳሳይ መልኩ መርቀው ይሄዳሉ። እስከ ጳጉሜ ማነው መስከረም 15 ድረስ ዛሬ እዚህ ታዋቂ ሽማግሌ ቤት በልተው ከሆነ በሚቀጥለው ቤት አንዱ ጋር እንዲህ እያሉ ተራ እየያዙ እስከ መስከረም 15 እስከ ጥቅምትም ድረስ ሊዘልቅ ይችላል። አሁን እንግዲህ ያው የኑሮ ሁኔታ አቅም እየፈተነ ሲሄድ ቀረ እንጂ እስከ መስከረም 15 ድረስ ይከበራል። ከዛ መስቀልን የመጨረሻውን እሳት ሲያወጡ እቺ ትርኳሽ ከመስቀል እሳት ጋር አብራት ወጣ ብሎ ይወረብሩና ከዛ በኋላ ያው ያበቃሉ። እሳት ከወጣበት ቀን ተከታታይ ለሶስት ቀን ይጨፍራሉ። በተለይ የመጀመሪያው ቀን በጣም ብርቅ ቀን ነው። ለምን ብዙ ሀብትም ሆነ ምንም የምንለቀምበት ቀን ነው። ለምን መጀመሪያ ላይ ያን ያልደረሱበት ሁለተኛ ላይ እያሰሱ ሶስተኛ ላይ አይ ከአሁን በኋላ እንደውም ቢቀርሰ ምናምን ያለ። ሁለተኛ ደግሞ ለየት የሚያደርገው ምንድነው የምጨፍሩት በብዛት ማያውቁትን መንደር ነው እኛ ላይ እቺ የማን ልጅ ትሁን ምናምን እያልሽ ነው ገንዘብ የምትሰጪው። በዛን ጊዜ ደግሞ እነሱ ፈገግ ብሎ አበባ ሲሰጡ በጣም ደስተኛ ሆኖ ያኛው ቤተሰብ እችን ልጅ ቀጣይ ለመንገድ ላይ ቢያዩ እንኳን እችን ልጅ አታቋትም፣ እንደዚህ ባለፈው አበባ መጥቶ በአለ እኛ ቤት የጨፈሩ እርስ በርስ ተውውቅን። በጣም የማያውቁትን መንደር ሄዶ እንኳን አደረሳችሁ መልእክት ከአንደኛው ቤተሰብ የሚደርስ በጣም ልዩ ያደርጋል ማለት ነው። እንደዚህ አይነት ድርግት አሁን በእርግጥ እዚህ ጋር ለማድረስ ትልቅ ዋጋ አስከፍሎናል። ለምብቴ ይሄ ግሎባላይዜሽን አለ፣ ማህበራዊ ሚዲያዎች አሉ፣ የተለያዩ ተጽዕኖች ይሄ ሃይማኖት ጉዳይ ማለ እዛ ውስጥ ግን ነገር ግን ዋጋ ተከፍሎበታል። እንዲሁ ዝም ብሎ የመጣ ነገር አይደለም። ስለዚህ እኛም ኃላፊነት ወስደን ይሄ ነገር በአንድ ቦታ ላይ ተበጥሶ እንዳይቀር ኃላፊነት አለብን። ሌሎች ሽማግሌዎችን ማን ውስጥ ስትገቢ ታለች በርካታ ሽማግሌዎችም ኃላፊነት ወስዶ በየመዋቅሩ ይሄ ስራ በመሰራቱ ቢያንስ ከጊዜ ወደ ጊዜ እየተሻሻለ መጥቶ በጥናታዊ ጽሁፍ በጥናት ጽሁፍም እንዲታቀፍ ተደርጎ በዘንድሮ ዓመት በሚገርም ሁኔታ የተከበረበት ሁኔታ አለ። እዛው ውስጥ ባህላዊ እሴት አለ። ቅድም እንዳልኩሽ በቀበሌ ደረጃ የተጣላ ካለ እየታረቀ እየታረቀ ሁሉን ነገር ጨርሶ አሁን ወደማ አጠቃላያ መድረክ የመጣንበት ሁኔታ ስላለ በጥናት እየጎለበተ ለማስመዝገብም ጥረት እያደረግን ነው። እግዚአብሔር ቢፈቅድ በዩኔስኮ ደረጃም ለማስመዝገብ ትልቅ እንትን እያደረግን ነው። ሌላው ቅርቱ ለረጅም ጊዜ ከአካባቢ ወጥቶ ወጥተው የሄዱ ልጆች ባህሉን ማቁትን ጠርተናል። ከዚህ ጋር ሶስት አራት ጊዜ ነው ኑ ባህላችን ይህን ይመስላል የሚለውን ከአዲስ አበባ ከሐዋሳ ኢቭን ውጭ ሀገርም አሉ። ግን ሁኔታው ስላልተመቻችን እነኚህን ጠርተን ነው ከነኚህ ጋር መናከብ። እሱ ብቻ ሳይሆን ጎረቤቶች አሉን። ከአባጅፋር ጋር አማችማ አማቾች ነን። ከንጉስ ጋር ጋብቻ አለን። ከካቲ ሐላላ ጋር ከዳውሮ ንጉስ ጋርም አማች አማቾች ነን። እዚህ ከከፋ ጋርም አማቾች ነን። ስለዚህ ብቻችንን አይደለም የምናከብረው። በዓሉን ስናከብር ቅድም ማህበራዊ መስተጋብር ያልኩሽ አንዱ ከጎረቤት አልፈንም ከጎረቤት አካባቢዎቻችን ጋር አብረን ስለምናከብር ይኸውና ዛሬም ደግሞ የደስታችን ተካፋይ ለመሆን ከከፋም፣ ከዳውሮም፣ ከወላይታም፣ ከጎፋም ከጅማ ከጅማ ጋርም ጠርተን አብረን እያከበርን ያለንበት ሁኔታ አለ። የኮንታ የዘመን መለወጫ የህንገጫ በዓልን በአደባባይ እያከበሩ በየቤቱ እየበሉ እየጠጡ አንዳንዱ እስከ ጥቅምት ድረስ አንዳንዱ ደግሞ እስከ መስከረም 15 መስቀል ድረስ በመደሰት የሚያከብሩት ድንቅ በዓል ነው።